ሰላም ቤተሰብ ኢትዮጵያውያንና ኤርትራውያን እንደምናችው፣ እግዚአብሔር ይመስገን ደህና ነኝ። ዛሬ ለፊታችን ቆዳ አሁን እንደምታውቁት ዊንተር እየገባ ነው፣ ወይዘሩ እየቀዘቀዘ ነው እና ሁላችንም ፀሐይ ብቻ ይመስለናል የፊት ቆዳ የሚያበላሸው በጣም ቀዝቃዛ አየርም በጣም ሲበዛበት ፊትን የፊት ቆዳን የነበረውን ወዝ መጠጥ ነው የሚያደርገው። እና ከፊታችን ላይ ያለው ወዝ የመጣውና ብዙዎች የፊታችን ቆዳ ኦይሊ የሚመስለን ሰመር ታይም ላይ ዊንተር ሲሆን ደግሞ ድራይ የሆነ ይመስለናል ያው ምጥጥ ስለሚያደርገው ከላያችን ላይ ይሄ ትሪትመንት የሚገርማችሁ ወይም ሰመር ሊገባ ሲል ወይም ዊንተር ሊገባ ሲል ብንጠቀመው ቆዳችንን እንዴት ነው ሁለቱንም አየር መቋቋም እንዲችል ያደርግልናል ማለት ነው በቤታችን በምናገኘው ነው። አብረን እንስራ፣ አብራችሁኝ ሁኑ። ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ሌላ ደግሞ በመሀል የምታቋርጡትን ነገር፣ የምታቆሙትን ነገር ፕሊስ፣ ምክንያቱም ደግማችሁ ስለምትጠይቁኝ ማለት ነው። አሁንም የምመክራችሁ ምንድን ነው፣ እስከ መጨረሻው ተከታተሉ፣ እስከ መጨረሻው ስሙት ማለት ነው። እሺ መጣሁ፣ የምንወደውን ቡና ይዤ መጣሁ። እኔ እንግዲህ ይሄ ቡና ቤት ውስጥ ስላለ ነው። የኢትዮጵያ ቡናም መሆን ይችላል። ይሄ ስለሚቀልጥ ቆዳችን ላይ ስካር እንዳያረግ ነው እንጂ የኢትዮጵያውን በደንብ አርጋችሁ ላም አርጋችሁ ፈጭታችሁ በደንብ ማጥለል ደግሞ አትርሱ። ሺህ መንፋት ማለት ነው። በደንብ መንፋት በቀጫጭ ነው መንፊያ። ቡና እንግዲህ የቦታክስን ቦታ የሚተካ ነው። እንዳይሸበሸብም ቆዳ በጣም ያግዛል። የሻይ ማንኪያ ግማሽ ነው ያደረኩት። የሻይ ማንኪያ ግማሽ በቂ ነው። በዚህ ላይ ማር ነው የምንጨምረው። እቺ ማር እኔ በቤቴ ስላለችኝ ነው፣ ንጹህ ማር። እናንተ በቤታችሁ ያለውን ማር፣ ኦርጋኒክ ማር ቢሆን ይመረጣል። ግማሽ ማንኪያ የሻይ ያው ከግማሽም ታንሳለች። ይዋት ሆፍል ይታያቸዋል። እንዴት ላሳያቸው? ከግማሽም ታንሳለች በቂ ነው። በጣም ትንሽ ነው የሚያስፈልገን ማለት ነው። እና ያለው ሰው ይሄን ይጠቀማል። የሌለው ሰው ደግሞ ወተት፣ የዱቄት ወተት፣ ኒዶ ያገኛችሁትን ወተት እሺ። ይሄ እንግዲህ ወልማርት አለ የጀላቲን ፓውደር ጀላቲን ፓውደር እናንተ ወልማርት ኬክ የኬክ መስሪያ ያለበት አካባቢ ሼልፍ ላይ አለላችሁ። በደንብ ቆረጥኩትም እንዴ ሀ ይሄ አንዱ ሁለት ጊዜና ሶስት ጊዜ መጠቀም ትችላላችሁ። አንዱን ማለት ነው። ግማሽ ሻይ ማንኪያ ነው ማደርገው አስጠግቻ ያሳያቸዋለሁ። ይሄ ግማሽ ሻይ ማንኪያ እነዚህን እንለውሳቸዋለን። አሁን እዚህ ጋር አንድ ነገር ልብ በሉ። አሁን ይሄ እንደዚህ ሲሆን፣ አብዛኞቻችሁ ደረቀብን የምትሉ ሰዎች አላችሁ አይደለ? እንደዚህ ሲሆን ወተት ወተት ሬጉላር ሚልክ ሆል ሚልክ ያው ቤታቸው የምትጠቀሙትን ማለት ነው። ከዛ ላይ አንድ ማንኪያ የምታክል አድርጉበት። ወተት እንግዲህ ምርጥ ነው ለፊታችን ቆዳ ያው እንደምታቁት እኔ ወተት በወተት ፊቴን በደንብ ነው ማጸዳው። በተለይ የሜካፕ የምትጠቀሙ ሰዎች በወተት ቆዳቸውን በደንብ አጽዱት። እኔ ማታ ማታ አንዳንድ ጊዜ እንዲ ተቀብቸው አጽድቼበት ወተቱን ማለት ነው። እንደዚሁ ከዛ በላዩ ላይ ኮኮናት ቅባት ተቀብቼ ተኛለሁ። ኮኮናት ወይ ይሄንን አሁን የፈላ ውሃ ውስጥ ነው የማስቀምጠው። የፈላ ውሃ ውስጥ አስቀምጠውና ቅልጥ ሲል አቀስ ቅዤው ነው የምመጣው። እሺ ትኩስ ነገር ቆዳችሁ ላይ እንዳታስቀምጡ በጣም ተጠንቀቁ። በፍጹም በፍጹም በፍጹም። እሺ፣ መጣው ሲቀልጥ ይዞ መጣለሁኝ። ይኸው በጣታቾችሁ እንደዚህ ያርጋችሁ። እኔ እጄን በሳሙና በደንብ ታጥቤ መጀመሪያ ማለት ነው መቀስቀዙን። በዚህ ጋር ብቻ ሳይሆን ውስጡን እሺ፣ ቼክ እንድታደርጉት በደንብ መቀስቀዙን ማለት ነው። እንግዲህ ፊቴም በሳሙና ታጥቤ ንጹሕ ፊት ነው ይዤ የመጣሁት። ሁል ጊዜ በሳሙና ሳትታጠቡ ዌስት እንዳታደርጉ ትሪትመንታችሁን። በሳሙና ስንታጠፊ ቆዳችን ይሳሳል ብላችሁ የምትሉ ሰዎች ነው መታጠብ፣ ማጽዳት ፊትን ቆዳ ያሳምራል እንጂ አያሳሳም። እኔ ይሄንን ትሪትመንት በጣም ነው የምወደው። ሁላችሁም ተጠቀሙት ፕሊስ። ቆዳችሁ የተሸበሸበባችሁ ሰዎች በተለይ ቆዳችሁ የተሸበሸበ ሰዎች በተለይ ነው። እንግዲህ አብዛኛውን ጊዜ በዚህ ዘመን ብዙ ሰው ያለ እድሜው ቆዳ እየተሸበሸበ ነው። ባይዘዌ ስትቀቡ ጸጉራችሁን እንዳይነካባችሁ እሺ። ከነካባችሁ አጋጣሚ በውሃ ታስለቅቁታላችሁ። የጸጉር ከፊት ላይ ማጥፊያ ሳይሆን እነዚህ የማይታዩ ትናንሾቹ ትናነጥ ጸጉሮች አሉ አይደሉ? ሄዳችሁ እዛ ስትሄዱ ስፓ ምናምን ስትሄዱ የሚያጸዱላችሁ ከፍላችሁ፣ ይሄ በነፃ ቤታችሁ በደንብ አድርጎ ብድቅ ነው የሚያደርገው፣ ጽድት ነው የሚያደርገው። አንገትም አብሮ፣ እሺ፣ አንገት በፍጹም እንዳይረሳ። ያው ፊታችን አምሮ አንገታችን ካላማረ ምንም ነገር ብትለብሱ አያምር ሲ ድረስ። እሺ እኔ አሁን ይሄንን እስከሚደርቅ ሰላሳ ደቂቃ ይፍች ከዛም በላይ ምንም ችግር የለም። ምንም አይነት ሳይድ ኢፌክት የለውም። በጣም ነው የሚያስፈራው። ሲደርቅ ደግሞ መጥቼ ምን እንደምናደረግ አብረን እናያለን። ፐርፌክት ትሪትመንት ፕሊስ ሁላችሁ ሞክሩት። እሺ መጣ በጣም ውጥርጥርጥር ነው ያደረገ። እውነቱን ለምናገር ለማውራት እንኳን አትችልም። እኔ ሌዳውን አርጌ ሶፋ ላይ ወደ ኋላዬ ጸጥ ብዬ ክላሲካል ሙዚቃ ከፍቼ ጸጥ ብዬ ራሴን ያዳመጥኩት በጣም አልዛ በጣም የምታወሩበት ከሆነ ዚጋ ዚዚጋ ክራክ ያደርጋል። እንደዛ መሆን የለበትም። ለዚህ ነው አሁን ውጥርጥር እንዳለ ደረቀ። በስመአብ አሁን ይሄም ማንሳት ነው ይኸው ድር ቀብሏል፣ አይደል? በጣም ጥንቃቄ ማድረግ ያለባችሁ ጸጉራችሁ ጋር ከሆነ ስለሚያም ጥንቃቄ አርጉ፣ እሺ። ጸጉራችሁ ጋር ከሆነ ግን እንደዚህ ከሆነ እዚህ አንገት ላይ እያባባላችሁ፣ ይኸው ት እንዴት እንደሚነሳ እዚህ ጋር እዚህ ስር ጸጉራ አለ አይደል? ስለዚህ በጥንቃቄ። እሺ ይሄንን ስትነኩት ቆዳችሁን እንዴት እንዴት እንደሚያምር ለስላስ ብሎ በስማ፣ ትንሽ ስሜት አለው። ስሜቱ ምንድን ነው? እነዚህ የደቀቁ ትናንሽ ጸጉሮች እነሱን ያነሳልናል። በስማም ይሄንን ትሪትመንት ያልሞከራችሁ ሰዎች በጣም መሞከር አለባችሁ። እዩት ይሄንን ስትነኩት ዋው! ከዛ እኔ እንዴት እንደማድረግ አሳያችኋለሁ። ቀስ ላባብለውና ከዛ ግሽ ልጥ ነው። እዚህ ጋ ጸጉር ነክቶኛል። እሱን ውሃ አስነክቼ አስለቅቀዋለሁ ማለት ነው። ዋን ዩሬዲ ዋን ቱ ትሪ ዋን ቱ ት አቤት ቆዳ አቤት ቆዳ፣ እንዳይቀፋችሁ እሺ፣ ምንም ማለት አይደለም። ይሄ ምግብ መስሪያ ነው። ቆዳችሁ እንዴት እንዴት እንደሚያምር ቱት ይህንን ትሪትመንት ያልሞከረ ተሸውዷል። ጸጉር የነካውን እንደዚያ አድርጋችሁ ይዛችሁ ያችን ቦታ ጸጉር የነካውን ቦታ ውሃ ውሃ ማስነካት ነው። በቃ አለቀን። በተረፈ ሌላውን እንደ እኔ ያንሱት። እንደዚህ ጥግ ጥግን ብቻ ማስነካት ይሁን። እዚች ጋ ቅንድባቸውንም አደራ። ይሄ ኮ ይዞት የወጣውን ጉድ ነው ምላቸው። በተለይ እዚህ አፍንጫ ላይ እነሱ ጋር ሄዳችሁ በጣም ነው የሚያማው። ራሳችሁ ጉዲዩ ጉዲዩ። ፊቴን ቆዳዬን ስታጠበው ደግሞ ደሞ በሳሙና እናያለን። በሳሙና ስታጠበው ትንሽ እዚህ ጋር ይቀራ አለ። አዎ ይቀራ አለ። ፕሊስ ሞክሩት። ሳልታጠብ ራሱ ቆዳዬን አያችሁት፣ ልዩነቱ አያችሁት እንዴት እንዳማረ ታጥቤ ስመጣ ደግሞ ታዩታላችሁ። ይሄ ዚዚ ጋር እዩት። ይሄንን አትታገሉት፣ ጸጉር ስለሚይዝ ማለት ነው። ጸጉሬ ላይ ነው ያለው። ያማል። ጸጉር ላይ ጉር ላይና ቀንድብ ላይ ያማል። ከዛ ውጪ ትንሽ እቺ አሁን እዚ ጸጉር ላይ ነው ያለው። እሱን አልታገለውም፣ ይሄን አልታገለውም። በተረፈ እውነት ነው ምላችሁ፣ እውነት። ሁላችሁም ሞክሩት ወይኔ ታድዬ! ወይኔ ታድዬ! ወይኔ ታድዬ! እዚህ ላይ የነበሩት የማይታዩ ጃንኮች ናቸው የወጡት። ቆዳችሁን በዛው ወጥር። መጣው ታጥቤ፣ ይኸው ታጥቤ መጣው። ዝች ዝች ጋ ያለችዋን መጀመሪያ በውሃ እንደዚህ ነካ ነካ ስታረጉት በጣም ኢዚ ነው። በእውነት በጣም ልቅቅ ልቅቅ ነው የሚለው ከዛ በኋላ በሳሙና አንድ የታጠብኩት ምክንያቱም እኛ ጋ አሁን መሽቷል ስለማልወጣ። ኮከናት ኦይል ይኸው ኮከናት እዩት፣ እዩት፣ እችን የምታክል ኮከናት፣ ብታምኑ ባታምኑ፣ ማታ ማታ ለሌሊታችሁ ብትቀቡት በጣም ቆንጆ ነው። ማድያት ያለባችሁ ሰዎች በተለይ በተለይ ለሁሉም ሰው ኮከናት ለሁሉም አይነት ስኪን ኦይልም ቢሆን ድራይም፣ በቃ ስድስቱም አይነት የቆዳ አይነት መቀባት የምንችለው ኦይል ኮከናት ነው። በጣም የሚገርማችሁ ነገር ኮከናት ቆዳ እንዳይሸበሸብ በጣም ነው የሚያግዘው። በኃይለኛው ተጠቀሙት። ይኸው ይህን እኔ ወልማርትን የገዛሁት በጣም ፌር ፕራይስ ነው። ወልማርት ከዚህ የሚተልቀውን አትግዙት። ለምን ኤክስፓየር ስለሚያደርግ፣ ይሄው ላችሁ እዚህ ጋር ኤክስፓየር ዴት አለ እዚህ ጋር አያችሁት? ስለሚያደርግ ትልቁን አትግዙት። በተቻላችሁ መጠን አነስ ያለውን ይህን የሚያክለውን ብትገዙት ይመረጣል። ማታ ማታ፣ ሁልጊዜ ጊዜ ቀን ቀን አትቀቡት። ኢቨን ኢፍ ከቤት ባትወጡ ቀን ቀን አትቀቡት። ኮኮናት ለቀን የተሰራ ነገር አይደለም። ማታ ማታ ለምን ያጠቁራችኋል። ሙቀት ነገር ከተሰማው ማለት ነው፣ ግን ማታ ማታ ተቀብታችሁት በስማ ጠዋም መታጠብ። በእውነት ተጠቀሙት ሁላችሁም፣ በጣም ነው የምትወዱት። ኢቭን ቡና ብዙዎች ቡና ያጠቁራል ለምትሉ፣ በፍጹም ቡና ከለር አይለውጥም፣ አያቀላም፣ አያጠቁርም፣ ከለርን አይነካም። ግን ቆዳ እንዳይሸበሸብ በጣም ያግዛል፣ ቡና ማለት ነው። የዛሬ ትሪትመንት እህቶቼ፣ ቆዳ ማሳመር ብቻ ሳይሆን ቆዳችን እንዳይሸበሸብ። ቢሊቭ ሚ ፕሊስ፣ አንዴ ተሞክሯትና ኮመንት ላይ አስቀምጡልኝ። በጣም ነው የምትወዱት። በጣም አመሰግናለሁ። ፕሊስ እህቶቼ፣ ላይክ ሰብስክራይብ ማድረግ አትርሱ። ስለተከታተላችኝ በጣም አመሰግናለሁ። በሚቀጥለው ሌላ ቆንጆ ትሪትመንት ይዤ ላችሁ እስከምመጣ